አማራ ነው። አብዛኛውን ሄዳችሁ ብትመለከ ከ2021 ጀምሮ ኤቭሪ ይር ብትሄዱ ለአማራ ሽንጤን ገትሬ እውነቴን ነው ብላችሁ ታገያለሁ። አሁን ደግሞ ክሊር የሆነ ትግል ጀምርያሉ ክሊር የሆነ አማራ ብሔርተኛ ማለት የአማራን ኢንትረስት ማስከበር፣ የአማራን ኢንትረስት ነትስድ ኢትዮጵያዊ ነኝ። በኢትዮጵያዊነታችን አንደራደርም። የአማራን ኢንትረስት ግን ማስከበር አለብን። ጀስት ላይክ አያና የኦሮሞን ኢንትረስት ለማስከበር፣ የኦነግን ኢንትረስት ለማስከበር በአማራ ህዝብ ላይ ሴራ ይሰራል። መሬት ድረስ ወርዶ አማራ እንዲገደል ያደርጋል። የሚሰራው ፕሮፓጋንዳ የሚሰራው ስራ ኦሮሞን ወይም እሱ የሚደግፈውን ኦነግ ወይም እሱ የሚደግፈውን ብልጽግና ፓርቲ አይደለም እንዴ አሁን የኦሮሞን ህዝብ ይጠቅመን አይጠቅምም። ሀቅ ለመናገር አያና የሚሰራው ስራ የኦሮሞን ህዝብ አይጠቅምም። ጭራሽ የኦሮሞ ህዝብ ከአማራ ህዝብ ጋር ቁርሾ እንዲኖርና እንዲጣሉ ነው የሚያደርገው። እኔ ደግሞ እንደዛ አይደለም። እኔ እንደ አማራ ብሄርተኛ የአማራ ኢንትረስት ማስከበር የአማራ ኢንትረስት ይቅደም፣ ናት የእኔ ፐርሰናል ችግር። እኔ ፐርሰናል እየተሰደብኩኝ ነው፣ አልሰድባቸውም። ፐርሰናል ያልመልስላቸውም። በደምብ አርጋችሁ ተመልከቱ። እኔን አሁን እየሰደቡ ያሉት ኮቶን ኮት አማራንን የሚሉ ሰዎች ናቸው፣ አይደሉም? የአማራ ሚስቴን፣ ልጆቼን፣ ልጆችን፣ ሚስትን አሮ ነው ዋይ ፐርሰናላይዝ የሚያደርጉት አልገባኝም። ፐርሰናላይዝ ማድረግ ጥሩ አይደለም። ምን ሆን አያና ሚስት አለው ልጆች አሉት። ሚስትና ልጆቹን በምንም መንገድ መነካትም የለባቸውም። አያና ራሱ እንደ ሰው መነካት የለበትም። አያና ግን የሚያስተላልፈው መልእክት በጣም መርዛማና ጸረ አማራ ነው፣ ጸረ ኢትዮጵያዊ ነው፣ ካድሬ ነው። አሁን ፖለቲካ እየተወራለም እኔ ብቻ ፖለቲካ እያወራ ያለሁት እንዳትረሱ አሁን ስለ አማራ ኢንትረስት እያወራሉት እኔ ብቻ ነኝ። ሌሎች ፈርጥተው የሚፈልጉትን አገኙ። ግማሹ በፐርሰናል ችግር ተጣልቶ ጊቫፕ አድርጎ። አሁን ዩሪ ለምን ጊቫፕ አደረገ? ዩሪ ለምን ነው ጊቫፕ ያደረገው? ለምን ነው ዩሪ ጊቫፕ ያደረገው? አያችሁ፣ ያላቻ ጋብቻ እንደማይሰራ በነ ዩሪ ግሩፕ አይተነዋል። ለአማራ ዩሪ አሁን ለአማራ የሚታገል ከሆነ ፐርስናሊ ሰዎች ስለሰደቡት ስላንቋሸሹት ስለገፉት ማቋረጥ የለበት። እኔ እዚህ ሶሻል ሚዲያ ላይ ያለው አማራ ነው የምትታገሉት ማለት ነው። እኔ ለምን ያላቋረጥኩት ሰባት ዓመት ትሰድቡኛላችሁ፣ ታንጓጡጡኛላችሁ። የምትሰድቡኝ እኮ ስለከበድኳችሁ ነው። ስለከበድኳችሁ እኮ ነው፣ ስላልቻላችሁኝ እኮ ነው። እያችሁ ጻድቅ ስትሆኑ ቅዱስ ስትሆኑ የትግላችሁ መንገድ ከባድ ሲሆን ምን ማድረግ ይጀምራሉ? መሳደብ፣ ወደ ትርኪ ምርኪ። ወደ መጨረሻ ላይ እኔ እንደዚህ ነገር ይደብራል። የተማረን ሰው ነው ትላላችሁ። ከተማራችሁ ሀሳብ የምቃወም ነው አህያና የሚያስተላልፈው መልእክት፣ በጣም ጠቃሚ አይደለም ለኦሮሞ ህዝብ አይጠቅም። እንኳን ለአማራ ነውና ለኦሮሞ ለኢትዮጵያ ይጠቅም። ታፕታ አድርጉ 6800 ሰው እስካሁን ደስ 6800 ነው ታፕታፕ ያደረጋችሁት። እጃችሁ ተይዞ ነው። ታፕታ አድርጉ። ይሄ የሚያሳየው አማራ ሶሻል ሚዲያ ላይ እንደለለ ነው። የአማራ ብሔርተኝነት እንደለለ ነው የሚያሳየው። ይሄ አምስት ሰዎች ናቸው እዚህ ጋር ቁጭ ብሎ ያያችሁ። ኢትዮጵያን ሆናችሁ በደንብ አርጋችሁ አዳምጡ። ሰባት ዓመት የአማራ ብሔርተኝነት አያስፈልግም እኛ አማራዎች ኢትዮጵያዊ ነን በኢትዮጵያዊነት እንቁም ስላቸው ሰባት ዓመት ሲታገሉ ነበር፣ ሲሰድቡኝ ነበር፣ ሲያንጓጥጡ ነበር። ናው እነሱን አፈራረሼ አንደኛ እኔ ካፈረስኳችሁ አቅም የላችሁም። እኛ በሶሻል ሚዲያ ካፈረስናችሁ ሀሳባችሁ ትክክል አይደለም፣ ጥሩ አይደለም። አሁን ደግሞ የአማራ ብሄርተኛ የሉም፣ እኔ ብቻ ቀረሁ። የአማራ ብሄርተኛ ማ እስ አምጡልኝ፣ እስኪ ሁዝ የአማራ ብሄርተኛ። የአማራ ብሄርተኛ ማለት አማራን ብሔራዊ ናሽናል ኢንትረስትን አስከባሪ ማለት ነው። ተሳዳቢ ኦሮሞ ምን አረገ? ለምን ሰድበዋለ? ኦሮሞን ትግሬ ለምን ሰድባለ? አይ ላቭ ትግሬ አይላቭ ኦሮሞ ፒፖል አይላቭ አጎ ፒፖል አይላቭ ስልጤ ካምባታ ሃዲያ ፒፖል አይላቭ ወላይታ ፒፖል አይሃቭ ኖቲንግ። እኔ ሁሉም መታገል መብቱ ነው አከብርለታለው። አይላቭ ካምባታ ፒፖል የካምባታ ትግላቸውን እሰማለው አዳምጣለሁ። አይሃቭ ኖ ፕሮብለም። እንደ አማራ የሞላ የኢትዮጵያ ሕዝብ ትግል የእኔ ትግል ነው። ተረዳችሁ? ካመን ግራውንድ ነው የምፈልገው። እኔ ቅማንትንም ወዳቸዋለሁ። ን ም ሉክን ፎር ካመን ግራውንድ። ኢትዮጵያ የምትባል ዲሞክራቲክ ሀገር የሆነች እንዴት አድርገን እንመስርት። እኔ እንደ አማራ መጥቻለሁ። እናንተ እንደ ካምባታ፣ እንደ ጉራጌ፣ እንደ ስልጤ፣ ኑና ተነጋግረን ተነጋግረን አውርተን ወደሚቀጥለው ብልጽግና መንግስት ጠቃሚ ነው ካላችሁ ኦኬ ስፖርት እናድርገው። እኔ እኮ ሁሌ የምላው ነገር እኮ ነው፣ የብልጽግና መንግስት ነው መንገዱ። እኔ እኮ አብዛኞቻችሁ እኮ ብልጽግና መንግስትን ትደግፋላችሁ። ዘጠና ፐርሰንት የኢትዮጵያ ህዝብ፣ የኢትዮጵያ ዲያስፖራው ብልጽግና ነው የሚደግፈው። እዚህ ላይ መጣሁ ግን ተቃዋሚ ይመስላሉ። ማይ ኦንሊ ኩዌስችንስ በቃ በህዝብ አንነግድ፣ ፖለቲካንና ትርኪ ምርኪን እንለይ። ስቶክ ፖለቲክስ ነው አሁን ፖለቲካ እያወራ ነው። ፖለቲካ ማለት መግባባት ማለት ነው። ፖለቲካ ማለት ከተለያየ አመለካከት ካላቸው ፓርቲዎች ጋር መግባባት ተግባብቶ ሀገርን መገንባት ነው አይደል እንዴ? እኔ እስከተረዳው ድረስ እንግዲህ ፖለቲካ ሳይንስ አጥንታቸዋል፣ ብዙዎቻችሁ ማስትሬት ዲግሪ እና ፕሮፌሰር ዲግሪ አላችሁ። እኔ የአማራ ኢንትሪስት ይዤ እመጣለሁ። እናንተ የኦሮሞን፣ የትግሬን፣ የጉራጌን፣ የካምባታን ኢንትሪስት ይዛችሁ ትመጣላችሁ። እንወያያለን፣ እንነጋገራለን ከዛ በኋላ መልካም የሆነ ሀገራዊ ኔሽን ቤልድ እናደርጋለን። እንደዛ ነው መሆን ያለበት። ሰው እየወረደ ነው። በጣም እየወረዳችሁ ነው። ለምን እንደምትወርዱ ታውቃላችሁ? አይ ቲንክ የእናንተ ጥፋት አይደለም። ፖለቲካ ስድብ መስሏችኋል። ፖለቲካ መራራቅ መስሏችኋል። ኖ ፖለቲካ መራራቅ አይደለም። ፖለቲካ ግልጹ ናችሁ፣ አነስቱ ናችሁ። የምትወክሉትን ህዝብ የሚፈልገውን ኢንትርስት ይዛችሁ መጣችሁ፣ ጠረጴዛ ላይ ማቅረብ ነው።